ሰላም ጋይስ እንዴት አላችሁ? እንኳን አደረሳችሁ። ዛሬ የቅድስት ድንግል ማርያም ወርሃዊ በዓል ሚያዝያ 21 እንኳን አደረሳችሁ፣ እንኳን አባ ደረሰን። ወጥቶ ከመቅረት ፈጣሪ ይሰውራችሁ፣ ይሰውረን። ዛሬ በጣም ነው እውነት በእውነት ህልም እስከሚመስለኝ ድረስ ማለት ነው እና ዛሬ ከስሬ ጋር እሷ የሆነ ቦታ የምትሄድበት ነበር እና እንሄድ ብላኝ ተነስተን ሄድን ማለት ነው ጠዋት። እና ሹፌሩ የእህቷ ልጅ ነው። እውነት ህይወት እንደዚች ናት ብዬ ያሰብኩበት ቀን እና ብዙ ማሰብ፣ አርቆ ማሰብ፣ አርቆ ማቀድ ከንቱ ነው ለካ ብዬ ያሰብኩበት ቀን ቢኖር ዛሬ ነው እና ቅድስት ድንግል ማርያም የኔ እናት ማርያም ሁሌም አብራኝ በስደት ከነ ልጇ የምትከተለኝ የሚጠብቁኝ ከፊቴም ከኋላይም የሚጠብቁኝ ሁሌም ከኔ ጋር ስለሆኑ ድንግል ከነ ልጇ መሰግናት አለው እና ከኛ ፊት የሆነ ጥቁር መኪና አለ የኛ የሚሸፍረው ሴትዮን የያዘው ሰውዬ ደግሞ እንደ እንቅልፍ እንደዚህ ይለዋል። ማለት እኔ እንጃ አዳሩን እንቅልፍ ጠግቦ ማይተኛም ልበል እያልኩ አንዳንዴ አስባለሁ። እና ከሱ እየሄድን ማለት ነው። እንደዚህ ሲሄድ ችላ ይላል አይጠጋም። ቶሎ ሲሄድ ችላ ይላል አይጠጋም። ከዛ ጋር ማለት አሁን ለምሳሌ እየሄዱ እያሉ ሰዓትም ካሜራ ምናምን ሲኖር ይቆመው የለ፣ በዛ ሰዓት እሱ እንቅልፍ ወስደዋል መሰለኝ እና ችላ ይሄዳል። ከዛ እኔ ላለው እንደው እየፈራው ምናምን ነገር ማለት ነው እና መድኃኔዓለም ተጠብቀኝ፣ በጣም ፈራው። ጠዋት ደግሞ ስንሄድ የመድይን ስዕል አድን ቦርስ ያድርጌ ነው መሄደው። ሁሌም በቃ መልስ መልስ ማን መሰለኝ እግዚአብሔርን መስማ ወደ ስክሳዳው ላ አንዳንዴ የሆነ የሚነግራችሁ ነገር አለ። ፍርት አልኩኝ፣ በቃ መኪናው ላይ እና ከዛ ያ ከፊታችን ጥቁር መኪና ነው፣ ትልቅ መኪና። ምንድ ነው ምንድ ነው የሚባለው? ሀይሉክስ ነው ምንድ ነው የሚባል መኪና ብቻ ጠፋኝ። እና እሱ ከፊታችን ነው፣ እና የእኛ ሰው ይችል ላይ ይላል ሲሄድ እንደነገርኳቸው እንደ እንቅልፍ የሚለውን መሰለኝ አነሰነኝ። ከዛ ከኋላችን የሆነ ሸባብ ነው ድምፁ ይሰማል። እንግዲህ መኪናውን በሀይል እንደዚህ አድርገብግበው ሲነዱት ይሰማቸዋል ድምፅ እና ልክ በእኛ የእኛን መኪና የእኛ ችላ ስለሚነው መሰለኝ የእኛን ቀድሞ ለመሄድ መጣና ከኋላችን በጣም በቃ ሲያበራው የሆነ ድምፅ አለው፣ ምርዋ ጆሯቸው የሚገባ በጣም በቃ እኔ እየወረረኝ ነው ከጀርቤ ከምነግራቸው ነገር ማለት ነው። ከዛ በመሀል በእኛ መሀል ቅድም ብሎ የእኛን ቀድሞ ሄዳለሁ ሲል ያንጥቆ መኪና ድብልቅ ያረገው መሄድ ሲለው ማለት ነው። መኪናው ያኛው ከኋላ ቡትርፍ ብሎ ይሄ ሻንጣ ከኋላ ያለ የለ ከዛ ግድብጥ ነው ያለው ጎማው፣ አራቱም ጎማ ወደ ላይ ነው የቆመው። እኔ ሰውነቴ የለም አልኳቸው። በቃ አንቀጠቀጠኝ፣ ያለሁበት መሬቱ ሁሉ ነው የተንገጫገጫው። ከዛ እንዳለ ሾወጣ መኪና ፍስስ አለ። ደስ የሚለው ነገር አንሞቱ፣ እግዚአብሔር ይመስገን፣ አንሞቱም። ግን በቃ እኔ እንጃ የሆነ ሚስትና ባል፣ ልጅ እና አንድ ሰራተኛ ናት። ሰራተኛዋ በቃ ሰራተኛ ሸቀለ ምናምን ሰራተኛቸዋለች ምናምን ሲሉ እሷ ትርገበገባለች። በአረብኛ ደሆነ ሞ የምጭሆው እኔ መኪና ውስጥ ነው ያለሁት። ከዛ በቃ እኔ እንጃ አበሻ ትሆን ብዬ ልቤን መታኝ። አሁን እንደዚህ ቲክቶክ ላይ ሆነ ሶሻል ሚዲያ ላይ ስለ ዘር እንባላለን፣ ግን አበሻ ትሆን ብዬ ልቤን መታኝ። ለምን መሰላችሁ በስደት መተን ልጆች አሉ ልጆች ያለን አለን፣ ቤተሰብ መቼ ትመጣለች ልጄ፣ መቼ ነው የምትመጣው እያሉ በዛ በመንገድ ላይ መቅረት፣ ማርያምን፣ እኔ አሁን አንዳንድ ጊዜ ሳልደውል ተቀረው እናቴ ቀጥታ ነው የምትደውለው። በዛም ሰዓት ስልክ ያልሰራም ቢላት እንደዛች እንደ ልጅ በሆን እንዴት ነው የምትሆነው ማርያምን፣ የበጥሆነ ያዘንኩት ከዛ መስኮቱን እንደዚህ ወርጃ ላይ አት በጣም ሾርጥ አለ ፈራው መስኮቱን እንደዚህ እንትም ብዬ ሽባኩን ሳያት ማለት ነው ፊሊፒናት አድኑኝ ነው የምትለው። አድኑኝ አድኑኝ፣ ለሊት ያድኑኝ ለሊት ያድኑኝ ነው የምትለውና እውነት በጣም ነው ያዘንኩት። ከዛ ይሄ ፊቷ ይታይም ደም ነው እንደዚህ አበሻ ትሆን እንትን ትሆናለች፣ ግን በፀጉሯ ፊሊፒናት ፊሊፒናት ሲሉም በፀጉሯ አወቅኳት። እንግዲህ እነሱ ፀጉር ልስልስ ነው ደግሞ እኛ ለስልሳ አይደለም ወይ እንዳትሉ። እና እግዚአብሔር ወጥቶ ከመቅረት ፈጣሪ ይሰውረን፣ በሰላም ለሀገራችን፣ ለቤተሰቦቻችን ያውቃን። እና በጣም ያዘንኩበት ቀን ዛሬ ነው። ግን አንስተው ወሰዷቸው። አልሞቱም ይድናሉ ብዬ ተስፋ አደርጋለሁ። እግዚአብሔር ወጥቶ ከመቅረት ይጠብቃችሁ። ቅድስት ድንግል ማርያም ዛሬ በለተቀኗ ተጉጃ ወጣችን።